ሰላም እንዴት ናችሁ? ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ባላችሁበት ሰላማችሁ ብዝት ይበል። ዛሬ እንግዲህ በተወዳጁና በልብ አንጠልጣዩ አስተማሪ በሆነው በጽና ድራማ በክፍል ሀምሳ ሶስት መቶ ሀምሳ ሶስት ተከስተናል። እንደሚታወቀው እንግዲህ በነኪራ ቤት ማንነቱ የማይታወቅ የጎዳና ላይ ያደገ ሰው እንግዲህ ወደ ነኪራ ቤት አምርቷል። ኒናን እንግዲህ እያስጨነቃትም ይገኛል። ሰላሟን ንስት። ኒና ማለት ፈታ፣ ዘና ያለች ጭንቀት የማታቅ ደስተኛ ሁና እንግዲህ እየኖረች ያለች ሰው ነች። እናም እንግዲህ አንድ ቀን ባላሰበችበት ታይም እንግዲህ ወደ ቤታቸው ተከስቶ እንግዲህ እያስጨነቃትና ሰላሟን እየነሳት ይገኛል። በዚህም አጋጣሚ ስሙን አስጨናቂ ብለዋለች። እንግዲህ እነ ኪራን መዝረፍ ነው የሚፈልገው የቤቱን ካርታና ፕላን በማለት እንግዲህ ኒናን እንግዲህ ቢላዋ እለዋ ላይ በመደቀን እያስፈራራትም ይገኛል ማለት ነው። ኒና እንግዲህ ምንም የምታውቀው ታሪክ የላትም። እኔ ሳሎንና ሽንት ቤት መኝታ ቤቱም ይምታታብኛል አይደለም የቤት ካርታና ፕላን ላውቅ ይቅርና በአቅም እንኳን እኔ ጽናትና ኪራ ላይ እንደዚህ ከማደርግ አንተ ብትገለኝ ይሻላል፣ ግደለኝና ልገላገል በማለትም ልክ ልኩን ትነግረዋለች። እጅጉን በጣም እያስደነገጣትም እያስፈራራትም ይገኛል ማለት ነው። እናም እንግዲህ ወደ ቤታቸው እንግዲህ ኪያና ሰናይት አምርተዋል። ነገር ግን ሰኒ ባዘቦት ቀን ተጫዋች ቀልዷ ምኗን ብዙም የተደበላለቀ ነውና አሁን ላይ በገጠማት ችግር ማንም ሰው ሊረዳት አልቻለም እሷ ለመናገር ብትሞክርም እንኳን ሰኒና ክያ ተጠንቅቀው ፎከስ አድርገው እያዩት አይደለም ልክ እንደ በፊት ቀናቶች የምታደርጋቸው ነገሮች አሉና እንደዛ ነገር መስሏቸው ብዙም ፎከስ አላደረጉባትም በተደጋጋሚ የሆነችውንና የተፈጠረውን ነገር እንግዲህ ለሰናይት ልትነግራት ሞክራለች። ነገር ግን እሱ እየተከታተላት ስለሆነ ልትናገር ስትል ምጥት እያለባት፣ ሰኒም አልተጠራጠረችም። ሰኒ መጠራጠር ነበረባት። ምክንያቱም ጉዱኝ ልሽ አለው እያለቻት እንግዲህ በተደጋጋሚ እየነገረቻትም ነበረ። እናም እንግዲህ ሰኒ ብዙም አላገናዘበችም። እናም እንግዲህ ሰኒ ቆይ ይሄ ማን ነው ዘመድ ነኝ ብሏል። የኒና ዘመድ እንዳላት እኮ አንድ ቀን ማውርታን አታውቅም እያሉ ኪያና ሰኒ እንግዲህ ንግግር ጀምረዋል። ሰኒም ቆይን ሄጄ ልጠይቃት በማለት ወደ ክላሷ ማምርታ ነበረ። ነገር ግን ልታወራት እያለች እንግዲህ ከሰኒና ኒና እንግዲህ የሰኒ ክላስ ፍራሽ ላይ ቁጭ ብለው ልትነግራት እያለች እሱም አይን ያወጣ እንግዲህ በጣም ከባድ ሰው ነው። እና አጠገባቸው ሂዶ ከእግራቸው ስር ነበረ ፍራሹ ላይ አብሮ ቁጭ አለው። እናም እንግዲህ ኪችን እኮ የጣርሽው ነገር አለ፣ አያርም፣ አይቃጠልም እንዴ? ይላታል። አንተ ለምን ታዲያ የሚቃጠል ከሆነ ለምን አላየሁም? ለምን እዚህ መተህ ተቀመጥክ? በማለትም ኒና አመናጨቀችው። እሷም በቃ እሺ ሂጄ ሊየው የጣርኩትም በማለት ሰኒን እና እንግዲህ ዘራፊውን ወይንም የጎዳና ተዳዳሪ እዛው ፍራሽ ላይ ተታቸው ትሄዳለች። ሰኒ ስታየው ምን ምንም ነገር አላማራትም። እናም እንግዲህ እንትን ይሄ መለኮሻ ላይተር፣ እሱን ነገር እንግዲህ ቦግልም እያደረገም ተመልክተዋለች። ምኑም አላማራትም። ሰኒ ተጠራጥራለች። ይሄንን ጥርጥሬንማ ሂጄ ማጣራት አለብኝ በማለት ወደ ኪችንም አምርታለች። ነገር ግን አልተገናኙም። ኒናን እንግዲህ አግቷታል ማለት ነው። እናም ኒናስ ሲሉ እንግዲህ እኔ ምን አውቃለው፣ እኔ እንጃ ይላችኋል ማለት ነው። ወደ ሳሎን ይሄድና እናም እንግዲህ በዛ አጋጣሚ እንግዲህ ክያ ምን ነው የደነገጥክ ትመስላለክ? ክሳ ስትለውም ነበረ። እረ አልደነገጥኩም ደናኔ በማለት እንግዲህ እነሱም እንግዲህ ሰኒና ክያም ከዛ ቤት ውስጥ ይሰናበታሉ ማለት ነው። አሁን ላይ ትንፍሽ ብቲ አንዲትም ነገር ብትናገሪ የሁለት ሰው ህይወት በእጄ ላይ ነው እያለም ያስፈራራታል። ሰኒንና ኪያና አጠፋቸዋለው እያላትም እንግዲህ እየዛተባትም ይገኛል። እናም እንግዲህ የኒና ክላስ እንግዲህ እሷም ከሰው የወሰደችው ወርቅ ነገር አላትና ያንን ነገር እሱ እጅ ገብቷል ይህንን ይዥብሽ ከሚሄድ የካርት ካርታና ፕላኑ ያለበትን ንገሪኝ ወይንም ደግሞ የቤት የክላሶችን ቁልፍ አምጪ ቢላትም እኔ ቁልፍ የለኝም ወደዛ ክላስ መግባትም አልችልም በማለት እንግዲህ ኒና ብትነግረውም ሰብሬ መግባት እችላለሁ እያለም እየፎከረባት ይገኛል። ነገር ግን ለአንድ ሰው ትንፍሽ እንዳትይ እኔና አንቺ ዘመርነን እያለም እያስፈራራት ነው። በገጠራሙ አካባቢ እንግዲህ ኪ ሰን በገጠራማ አካባቢ እንግዲህ ኪራ እና ጽናት እጅግ በጣም ደስ የሚል ጊዜያቶችን እያሳለፉ ነው። የጽናት አባት እንግዲህ በአካባቢው እና በቄው በማሳጎር ደረድ እያሉም ይገኛሉ። በዛ አጋጣሚ ፈለቀ ወይንም የጽናት የበፊት የድሮ እጮኛዋ ሰክሮ ጥንብዝ ብሎ ይንገዳገዳል። እንግዲህ የጽናት አባት እንዳይወርቅ ወደ ገደል እንዳይገባ ብለው ሊደግፉት ሲሉ፣ አትንካኝ! አንተ እኮ ልጅክን አልድርም ብለክ ብትቆጣት ኖሮ እኮ እኔን ታገባኝ ነበር እያለ እንግዲህ ሰው ባዘቦት ቀን ያሰበውን ነገር ሆዳ አባውን ብቅል ያወጣል እንደሚባለው ባዘቦት ቀን ያሰበውን ነገር እንግዲህ ሲሰክር በስካር መንፈስ እንግዲህ ፈለቀ የጽናት አባትን እንደ መሳደብም እንዲሁም ደግሞ እንደው አንቄ ነው የምገልክ። የጽናት አባት ሰክሮ እንዳይወርቅ በማለት ሊደግፉት ጠጋ ቢሉት እሱ ግን አንቄ ነው የምገሎች በማለት ጉሮሯቸውን እንግዲህ ያዛርጓቸው። ነገር ግን ኪራና ጽናት ደርሰው እንግዲህ አትርፈዋቸዋል፣ ማለት ነው። ጽናትና ኪራ ባይደርሱ የጽናት አባት ያው ህመምተኛም ናቸው፣ የጤና ችግር አለባቸው እና እንደውም ገሏቸው ነበር ማለት ነው። እናም ይህንን ያየው ኪራ በጣም ይናደዳል። በጣም ይናደድና እንግዲህ በቃ እስከ መቼ ነው እንደዚህ ሊሆን የሚችለው በማለትም ይህንን ነገር ሕግ ማወቅ አለበት ብሎ ኪራም እንግዲህ ወደ ሕግ ሂዶ ፈለቀን አሳስሮታል። እናም እንግዲህ የጽናት አባት ልጁ እንዲታሰር አልፈለጉም። ምክንያቱም እዙ አይኔ እያየ ያሳደግኳቸውን ልጆች አሳልፌ እንዴት ወደ ጣቢያ ይገባሉ፣ እንዴት ይታሰራሉ የሚል እንግዲህ ተሰምቷቸዋል። ነገር ግን ኪራ ይህ ነገር በዚሁ ከቀጠለ ለህይወቷ ያሰጋውታል። ህግ ባለበት ሀገር ማንም ማለም ላይ እንግዲህ እንደዚህ መሆን የለበትም በማለት እንግዲህ ኪራ በመሰረተው በክስ መሰረት ፈለቀ እስር ቤት ገብቷል። ያኛው እንግዲህ ወንድምዬው አካኪ ዘራፍ የሚለው እንግዲህ አንላቀቅም፣ ወንድሜን እስር ቤት እንዳስገባችሁ፣ ዛሬውኑ ሳያድር ከእስር ቤት ካላስወጣችሁት አንላቀቅም፣ ነፍስ ይዋደቃል እያለም እየፎከረባቸው ይገኛል። ጽናት ቆይ እናንተ ከኔ ምንድን ነው የምትፈልጉት? ኦኬ እኔ እንግዲህ ያኔ ጋብቻውን አልፈልግም ብዬ ብሄድ በሬን ያክል እንግዲህ ካሳ ተክሳችሁ የለም እንዴ? በማለትም አንዳንድ ነገር ብትናገራቸውም እነሱ እንግዲህ ወግ አጥባቂና ባህል አጥባቂ ናቸውና ጭራሽ እንግዲህ ሊሰሟቸው አልቻሉም ማለት ነው። እናም በጣም በሚያሳዝን ሁኔታ እንግዲህ ጽናት አሁን በነሱ እይታ በጣም አሳደጊ የበደላት እንዲሁም ደግሞ ባህሏን ወጓን እንግዲህ ረስታ እምቢ ብላ የሄደች በማለት እንግዲህ አጸያፊና በጣም የሚደብሩ ስልቦችንም ስድብ አርጓታል። ሙልጭ አርጎ ማለት ነው እንደ አፈር ቢያፈር በልተሽ ሁሉ እስኪላትም ድረስ ነበረ። ኪራ እንግዲህ ይሄንን መስማት መስማት ያቃተው እና መቋቋም ያቃተው እንግዲህ ከነሱ ጋር ሊፋለምም እንግዲህ ተጋፍጧል ማለት ነው። ቅዱስም እነዚህ አዎ ህግ በደንብ አርጎ ሊያስተምራቸው ይገባል በማለትም እንግዲህ ወስነዋል ማለት ነው። በሌላ በኩል እንግዲህ መራዊትና ናሆም ፍቅራቸው እንግዲህ ከአቅም በላይ ሆኖ በስልክ እንግዲህ እንደ አዲስ ፍቅረኛሞች እንግዲህ የተደዋወሉ ለረጅም ሰዓት እንግዲህ በስልክ ያወራሉ። መሪያዊት እጅግ በጣም ደስ ተሰኝታ ተመልክተናታል። እናም እንግዲህ በሌላ በኩል የናሁም አባት እንግዲህ ጽዮን ቅጥለ ርድብን እያደረገችው ነው። እናም እንግዲህ አንዳንድ ነገር ቢያወራትም ግን ጽዮን ለሰው ንቀት አላትና በጣም በሚያሳዝን ሁኔታ ከናሁም አባት ጋር እንግዲህ ያደረጉት ንግግር ብዙም ደስ አያሰኝም ነበር። የናሆም አባት እንግዲህ አለምዬ እንግዲህ ሰው እንደፈለገ መውጣት መግባት ውጭ ወጥቶ ማደር አትወድም እና ይህን ባህሪሽን አስተካኪ በማለትም ቢመክሯት ደንታም አልሰጣትም ማለት ነው። ውድና የተከበራችሁ አድማጭ ተመልካች ቤተሰብ እንግዲህ በዛስ በክፍለ ሀገር በነጽናት ሀገር ምን ይከሰት ይመስላችኋል? እንግዲህ ፈለቀ እስር ቤት ገብቷል። ወንድምየው ደግሞ ከእስር ቤት ሳታስወጡት ካደራችሁ አንላቀቅም ብሏቸዋል ማለት ነው። እንግዲህ ኒናና ያ የማንነቱ የማይታወቅ ሰውም እንግዲህ ተፋጠው እንግዲህ ባዶ ቤታ ሁለቱ ብቻ ተቀምጠዋል። ምን ይፈጠር ምን ይከሰት ይሆን? ውድና የተከበራችሁ አድማ የተመልካች ቤተሰብ ለዚህ ቻናል አዲስ ሲሆናችሁ ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱ ማለት ነው። ቀጣይ ክፍልስ ምን ይፈጠር ይሆን የሚለውን ደግሞ በቀጣይ ክፍል እንግዲህ ይዘንላችሁ እንመጣለን። እናንተ እንግዲህ ይህንን ቪዲዮ እስከ መጨረሻው ተከታተሉ፣ አድምጡ። ቀጣዩን ደግሞ እንግዲህ ይዘን እንቀርባለን። ላይክ እና ሼር አይረሳ። አዳዲስ ሰዎች ወደ ቻናሌ የምትመጩ በአጋጣሚ ይህንን ቻናል የምትመለከቱ ደግሞ ፕሊስ ሰብስክራይብ አድርጉልኝ። እንግዲህ በቀጣይ ክፍል እስክንገናኝ ድረስ ቸር ሰንብቱ እያልኩኝ ለዛሬ የነበረን ቆይታ እንግዲህ ይህን ይመስል ነበር። ጽናት ድራማ እጅጉን በጣም ተወዳጅና አስተማሪ ድራማ ነው። እንግዲህ እኛም ወደነው እየተመለከትነው፣ እየተማርንበትም ሀሳብ አስተያየታችንንም እየሰጠን እንገኛለን። በቀጣይ ክፍል እስክንገናኝ ባይ ባይ፣ ቸር ሰንብቱ።